ሳምሰንግ በቅርቡ ወደ ገበያ ያስገባው ሳምሰንግ ጋላክሲ A56 5G ምን አዲስ ነገር ይዞ መጥቷል የሚለውን እንመለከታለን። ሰላም፣ የዴሊ ኢንፎ ቤተሰቦች ሰዎች። በዛሬው ቪዲዮአችን ሳምሰንግ በቅርቡ ወደ ገበያ ያስገባውን ኤ56 5G እና እንደዚሁም ቀደም ብሎ ገበያ ላይ የነበረውን A55 5G ኮምፔር እናደርጋለን። ምን የተለየ ነገር አለው የሚለውን እንመለከታለን። በመጨረሻም የትኛው ይሻላል የሚለውን እነግራችኋለሁ። እንደዚሁም በተመጣጣኝ ዋጋ ኦሪጂናል ስልኮችን የምታገኙበትን ቦታ እጠቁማችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ ጠቃሚና አስተማሪ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ መረጃው እናልፋለን። አስቀድመን የስልኩን ዲስፕሌይ ከማየት እንጀምራለን። ቅድም እንደነገርኳችሁ አስቀድመን ስፕሬስ አይዛቸውን ኮምፔር በማድረግ እንጀምራለን። ከA56 5G ስንጀምር የA56 5G ዲስፕሌይ ሳይዙ 6.7 ኢንች ዲስፕሌይ ሳይዝ ነው የተገጠመለት። A55ቱን ስንመለከት 6.6 ኢንች ዲስፕሌይ ሳይዝ ነው ያለው። ዲስፕሌይ ታይፓቸውን ስንመለከት A56ቱም A55ቱም ተመሳሳይ የሆነ ዲስፕሌይ ታይፕ ነው የሚጠቀሙት። ሁለቱም የተገጠመላቸው ወይም የሚጠቀሙት ዲስፕሌይ ታይፕ ሱፐር አሞሌድ ዲስፕሌይ ታይፕ ነው። ሪፍሬሽ ሬታቸውን ስንመለከት ሁለቱም ተመሳሳይ የሆነ ሪፍሬሽሬት ነው ያላቸው። 120 ሄርትስ ሪፍሬሽ ሬት ነው ያላቸው ፐር ሰከንድ ማለት ነው። ሪዞሉሽናቸውን ስንመለከት ተመሳሳይ የሆነ ሪዞሉሽን ነው ያላቸው ሁለቱም ፉል ኤችዲ ፕላስ ሪዞሌሽን ነው ያላቸው። እንደዚሁም ብራይትነሳቸውን ብራይትነስ ኒትሱን ስንመለከት የኤ56ቱ 1200 ኒትስ ነው ያለው። ብራይትነስ ኒትሱ 1200 ነው። እንደዚሁም የኤ55ቱ 1000 ነው ብራይትነስ ኒትሱ ማለት ነው። አሁን ደግሞ ስክሪን ፕሮቴክሽኑ ወይም ደግሞ ከስክሪኑ በላይ ያለውን ግላስ ታይፕ እንመለከታለን ኤ56ቱን ስንመለከት ጎሪላ ግላስ ቪክተስ ፕላስ የተባለ ስክሪን ፕሮቴክተር ወይም ደግሞ ስክሪን ፕሮቴክሽን ነው የሚጠቀሙት። ያም ወድቆ በቀላሉ እንዳይሰበርና እንደዚሁም በቀላሉ እንዳይጫጫር ያደርገዋል ማለት ነው። ስለዚህ ስክሪን ፕሮቴክሽናቸው የተሻለ የሚባል ስክሪን ፕሮቴክሽን ታይፕ ነው የሚጠቀሙት። ሁለቱም ተመሳሳይ የሆነ ጎሪላ ግላስ ቪክተስ ፕላስ የተባለ ስክሪን ፕሮቴክተር ነው የሚጠቀሙት ማለት ነው። ያ ማለት እኛ ከምንጠቀመው ስክሪን ፕሮቴክተር ወይም ግላስ በተጨማሪ ስልኩ ከስክሪኑ በላይ ግላስ አለው። ያ ግላስ የሚጠቀመው ጎሪላ ግላስ ቪክተስ ፕላስ የተባለ የስክሪን ፕሮቴክተር አይነት ነው ማለት ነው። ስለዚህ በቀላሉ አይሰበርም እንደዚሁም አይጫጫርም ማለት ነው። እስከ ሁለት ሜትር ካለ ርቀት ላይ ወጥቆ በቀላሉ እንዳይሰበር ይከላከላል። እንደዚሁም በቀላሉ እንዳይጫጫር ይከላከልላቸዋል ማለት ነው። ስለዚህ አሪፍ የሆነ ስክሪን ፕሮቴክተር ነው የሚጠቀመው። አሁን ደግሞ ቦዲውን እንመልከት። ቦዲውን ስንመለከት የምናገኘው የመጀመሪያው ዌይቱን ነው። ዌይቱን ስንመለከት ኤ56ቱ 198 ግራም ክብደት አለው። እንደዚሁም ኤ55ቱን ስንመለከት 213 ግራም ነው ክብደቱ ማለት ነው። ስለዚህ ኤ 56 5 ጂው በክብደቱ ቀለል ያለው ማለት ነው። ስለዚህ በዚህም ተመራጭ ያደርገዋል ማለት ነው። አሁን ደግሞ አሁን ደግሞ ዳይሜንሽናቸውን ኮምፒየር እናድርጋለን። ኤ 56 ፋይፍ ጂውን ስንመለከት ሄይቱን ስንመለከት 162.7 ሚሜ እንደዚሁም ዊድዙን ስንመለከት 77.5 ሚሜ ነው። ቲክነሱን ወይም ደግሞ ዴብዙን ስንመለከት 7.4 ሚሜ ነው ማለት ነው። ኤ 55ቱን ስንመለከት ሄይቱን ስንመለከት 161 ነጥብ 1 ሚሜ ሄይት አለው 77 ነጥብ 4 ዊድስ እንደዚሁም 8 ነጥብ 2 ሚሜ ቲክነስ አለው ማለት ነው። በዱራቢሊቲውን ስንመለከት ሁለቱም አይፒ 67 ናቸው ማለት ነው ያ ማለት ወተር በተወሰነ መልኩ ረዚስት ያደርጋሉ። እንደዚሁም ብናኝ አቧራ ነገሮችን ደግሞ በ100% ረዚስት ማድረግ ይችላሉ ማለት ነው። ውሃ ውስጥ ስልካቸው ወድቆባችሁ ለ30 ደቂቃ ያክል ጥልቀቱ 1 ሜትር በሆነ ሲንክ ላይ ሊሆን ይችላል፣ ሌሎች ነገሮች ላይ ብቻ 1 ሜትር ጥልቀት ባለው ውሃ ላይ ስልካቸው ቢወድቅባችሁ ድንገት ለ30 ደቂቃ ያክል ወተር ረዚስት ማድረግ ይችላል ማለት ነው። ይህንን መከላከል የሚችል አልሙኒየም ፍሬም ተገጥሞለታል ማለት ነው። ስለዚህ አይፒ 67 ነው ዱራቢሊቲው። ስለዚህ ያ ማለት ግን ለረጅም ሰዓት ስልካችሁ ውሃ ውስጥ ቢቆይ ውሃ ወደ ውስጥ አያስገባም ማለት አይደለም። ነገር ግን ድንገት አምልጧችሁ ከእጃችሁ ላይ ቢወድቅና ወዲያው ብታወጡት በቀላሉ ወደ ውስጥ ውሃ አይገባበትም ማለት ነው። ረዚስት ማድረግ ይችላል ማለት ነው። ስለዚህ ሁለቱም ተመሳሳይ የሆነ ዱራቢሊቲ ነው ያላቸው። አሁን ደግሞ ሲም ካርድ ምን ያክል ሲም ካርድ ይይዛሉ የሚለውን ስንመለከት ሁለቱም ዱዋል ሲም ካርድ ናቸው። ሁለት ሲም ካርድ መያዝ ይችላሉ። ከዚህም በተጨማሪ እንደዚሁም ኢሲም መያዝ ወይም ይሰራል ማለት ነው። ሁለቱም ኢሲም መያዝ ይችላሉ መስራት ይችላሉ ማለት ነው። አሁን ደግሞ ፕሮሰሰር ታይፓቸውን ኮምፔር እናደርጋለን። ፕሮሰሰር ታይፓቸውን ኮምፔር ስናደርግ ኤ56 5ጂ ኤክስነስ 1580 የተባለ የፕሮሰሰር አይነት ነው የሚጠቀመው ኤ55ቱ ደግሞ ኤክስነስ 1480 የተባለ የፕሮሰሰር አይነት ነው የሚጠቀመው ማለት ነው። አሁን ደግሞ ኦፕሬቲንግ ሲስተማቸውን እንመልከት። ኦፕሬቲንግ ሲስተማቸውን ስንመለከት ኤ56ቱ አንድሮይድ 15 ዋን ዩይ 7 ነው የሚጠቀመው። እንደዚሁም ኤ 55ቱን ስንመለከት አንድሮይድ 14 ዋን ዩይ ስድስት ነጥብ አንድ ነው ማለት ነው። አፕዴታቸውን ስንመለከት 6 OS አፕዴት ነው A56ቱ። A55ቱን ስንመለከት ደግሞ ፎር OS አፕግሬድ ናቸው ነው ማለት ነው። ለስድስት ለስድስት ዓመት እስከ ስድስት ዓመት ድረስ ሶፍትዌር አብዴት ማድረግ ይችላል ማለት ነው ይሄ 56ዱ ይሄ 55ዱ ስንመለከት ለአራት ዓመት ሶፍትዌር አብዴት ማድረግ ትችላላችሁ ለስድስት አመት እንደዚሁም ሴኩሪቲ አብዴት አለው ማለት ነው ይሄ 56ዱ ይሄ 55ዱ ደግሞ ለአምስት አመት ሴኩሪቲ አብዴት ማድረግ ይችላሉ ማለት ነው ስለዚህ አዳዲስ ሴኩሪቲዎች አብዴት በተደረጉ ቁጥር ለስድስት ተከታታይ ዓመት ድረስ ያን ነገር ማግኘት ትችላላችሁ ማለት ነው ከዛ በኋላ ግን አራዲስ አፕዴቶችን ማግኘት አይችልም ማለት ነው። ስለዚህ ይህንን ይመስላል የሁለቱም አፕዴት ስንመለከት። በቀጣይነት ደግሞ እንደዚሁም የሚሞሪያቸውን እንመለከታለን፣ ምን አይነት ቫሪያንት አላቸው የሚለውን የስቶሬጃቸውን እና እንደዚሁም የራሙን ታይፓቸውን እንመለከታለን ከኤ 56ቱ ስንጀምር በ ስምንት ጂቢ ራም በ128 ጂቢ ስቶሬጅ ማግኘት ትችላላችሁ። እንደዚሁም ስምንት ጂቢ ራም 256 ጂቢ ስቶሬጅ ማግኘት ትችላላችሁ። እንደዚሁም በ12 ጂቢ ራም እና 256 ጂቢ ስቶሬጅ ማግኘት ትችላላችሁ። ኤ56ቱን ኤ55ቱን ስንመለከት ተመሳሳይ የሆነ ቫሪያንት አለው። በ828 በ8 256 እና እንደዚሁም በ12 በ256 ጂቢ ስቶሬጅ ማግኘት ትችላላችሁ። ኤ55ቱ ኤክስፓንደብል አይደለም፣ ኤክስፓንድ ማድረግ አትችሉም። ኤ55ን ግን ኤክስፓንድ ማድረግ ትችላላችሁ ኤክስፓንደብል ነው። ስለዚህ እዚህ ጋርም ልዩነት አላቸው ማለት ነው። ካሜራቸውን ስንመለከት 12 ሜጋ ፒክሰል ፍሮንት ካሜራ አለው ኤ56ቱ 12 ሜጋ ፒክሰል አልትራ ዋይድ መቅረጽ ይችላል። እንደዚሁም 50 ሜጋ ፒክሰል ዋይድ አንግል ካሜራ አለው። እንደዚሁም 5 ሜጋ ፒክሰል ማክሮ መቅረጽ ይችላል ማለት ነው። የኤ 55 ቱ ካሜራ ስንመለከት 12 ሜጋ ፒክሰል አልትራ ዋይድ መቅረጽ ይችላል። እንደዚሁም 32 ሜጋ ፒክሰል ፍሮንት መቅረጽ ይችላል ማለት ነው። ፍሮንት ካሜራ ተገጥሞልታል። እዚህ ጋር የተሻለ ነው ማለት ነው። ኤ56ቱ 12 ሜጋ ፒክስል ነው ፍሮንት ካሜራው። በተመሳሳይ ሁኔታ 50 ሜጋ ፒክስል ዋይድ አንግል መቅረጽ ይችላል። እንደዚሁም 5 ሜጋ ፒክስል ማክሮ መቅረጽ ይችላል ማለት ነው። አሁን ደግሞ ባትሪያቸውን ኮምፔር እናደርጋለን። ባትሪያቸውን ኮምፔር ስናደርግ የሁለቱም በተመሳሳይ ሁኔታ አምስት ሺህ ኤምኤች ነው የሁለቱም ተመሳሳይ የሆነ አምስት ሺህ ኤምኤች ነው ያላቸው 45 ዋት ቻርጅ ማድረግ መቀበል ይችላል ይሄኛው ኤ56ቱ ማለት ነው ኤ55ቱ ደግሞ 25 ዋት ነው መጠቀም የሚችለው ማለት ነው አሁን ደግሞ ኔትወርክ ኔትወርካቸውን ቼክ እና ኮምፔር እናደርጋለን ሁለቱም 5G ኔትወርክን ሰፖርት ያደርጋሉ ስለዚህ ተመሳሳይ የሆነ ኔትወርክ ነው የሰፖርት ማድረግ የሚችሉት ሴኩሪቲ ቼክ ቼክስ ወይም ደግሞ ኮምፔር ስናደርግ ሁለቱም ተመሳሳይ የሆነ ሴኩሪቲ ታይፕ ነው የሚጠቀሙት። ባዮሜትሪክ ስንመለከት ስክሪኑ ላይ ፊንገር ፕሪንት አለ እንደዚሁም ፌስ አንሎክን ሁለቱም ሰፖርት ያደርጋሉ ማለት ነው። ስለዚህ ከፈለጋችሁ ፊንገር ፕሪንቱ መጠቀም ትችላላችሁ። ስክሪኑ ላይ ያለውን ፊንገር ፕሪንት ሴንሰር ተገድሞለታል፣ እሱን መጠቀም ትችላላችሁ። ከፈለጋችሁ ደግሞ ፌስ አንሎክን መጠቀም ትችላላችሁ። ስለዚህ ተመሳሳይ የሆነ ባዮሜትሪክ ታይፕ ነው የሚጠቀሙት ማለት ነው። አሁን ደግሞ የትኛው ይሻላል የሚለውና እንደዚሁም የኤ 56 ን ዋጋ እንመለከታለን። ከሞላ ጎደል ከብዙ ነገር አንፃር 56ቱ የተሻለ ነው ማለት ነው። ብዙ አዳዲስ ነገሮችን ይዞ ነው የመጣው። ስለዚህ የተሻለው ይሄ 56 ነው። እንደዚሁም ዋጋውን ስንመለከት 256 በ8 ጂቢ ራሙን ከ57 ሺህ ብር ጀምራችሁ ማግኘት ትችላላችሁ። በተጨማሪ ኦሪጂናልና እንደዚሁም ተመጣጣኝ ዋጋ ያላቸውን ስልኮች ከፈለጋችሁ ኤ56ቱንም ሆነ ሌሎች ስልኮችን ከፈለጋችሁ ስክሪኑ ላይ በማስቀመጥላችሁ ስልክ ቁጥር መደወል ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።